አሰላሙ አለይኩም ወራህመቱላሂ ወበረካቱ ሪያችን የተወገዘ የሆነ ተግባር ነው። በሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪያችን ውግዝ የሆነ የሆነ ተግባር ነው። ነቢያችን አለይሂ ሰላም ላተጃሉ ላተጃዱ ቡዩተኩም መቃብረ ብለዋሉ። ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም፣ በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነፃነት ሽርካቸውን እንዲፈጽሙ ወይም ደግሞ ይሄን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታል እና ይህንን ነገር አስቡበት። አሁኑኑ አስባችሁበት እልባት ብሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወስያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወስያ ቢኖረውም ከወስያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘ ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህም ፍሩ። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወስያው ነው የሚቀድመው? ይሄን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይሄን ነገር ባስቸኳይ እልባት ልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላ እንግዲህ ቀጥተኛው መንገድ አላ ሁላችንንም ይምራን። ወሰላሙ አለይኩም ወረመቱላሂ ወበረካቱ። እነኦመር እነዚህ ሙስሊሞች አልሉም አስለንም ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማረገ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው። በጥቅሉ ማን ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃህሉን አይደለም። ሩአሳ የሚባሉትኝ እንደነው መርኮን በልቻይነቱ እንደነ ተቀዳሚ ሙፍቲ የሚባሉን ለይጧሃ የሚባሉት እነዚህ እነዚህ ሰዎች ሙስሊሞች አይደሉም። ሽዕቱም አማበይቱ ምክንያቱም ቁርአንና ሐዲትን ይኻለፉ ሰዎች ናቸው። በኋላ ናቸው፣ ዋንጃዎች ናቸው።

ተቀዳሚው ሙፍቲ እኔ አሰቡ ስክቢላህ ዓለይኩም እኔ ለሐጅ ሙራድ የለኝም፣ ነቢዩ ለመት ሙራድ የለም ለወልዮቹ ነው እኮ የሚለው ሰው እኮ ነው። ግርዶች ጀርባ መቀመጥ፣ ሰዎች መሀል አረንጓዴሻ ለብሶ መቀመጥ፣ ጉልበት መሳብ፣ እጅ መገላበጥ፣ እገለሽህ እንትና መጥቶ እየተባለ ጉልበት መሳብ፣ ወላሂ <سؤال> ይሄ ወልዩነት አይደለም። ለዚህ ነው ሼክ ኢስላም ተይሚያ ወልዮች ለሁለት ይከፍላቸዋል፣ አውሊያው ሸይጣን ወአውሊያው እረሕማን <سؤال> ብሎ ማለት ነው። እንዲህ አይነቱ አውሊያው ሸይጣን ነው።

ከናቦይ ስብሐት ጋር አብሮን የሚሰራን አካል ታመመብና፣ አረንዳ ወላሂ እፈሩ፣ ሐቂቀተን እፈሩ፣ ልታፍሩ ገበው ተለ ኢኽዋኖች እህ ሙፍቲን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው ቢሞት ለአላህ ስለዚህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው ይጠባ የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግበው የነበረው?

ተቆጣጠረ ይላሉ። ይሄ ነው መረጃቸው፣ ግለሰብ ነው። قال الله رسول الله عليه وسلم እንደዚህ ያሉ الله سبحانه وتعالى በተለያየ ሰባት ሱራ በሰባት ሱራዎች ማን ነው ሱራቱል ሙጃደላ እና አራፍ እና አልሐዲድ እና ሙጃደላ ሰባት ቦታ አርራህማኑ አርሽ ተወያለ። የተናገረ ከጊዜ በኋላ የመጡ ሰዎችን ግን እነዚያን ይዘው የሚሄዱ ሰዎችን ወደ እነሱ መንገድ የሚጠሩ ሰዎችን ዛሬ ታመመብነ ብለና እንጮሃለን። ለናፍሪክ ገባር ለናፍሪክ ገባር ታቃላችሁ ሙፍቲ ኮይንት ነ ጋር ነ አብዱሃሪ ገቋብሮ የነበረ ግለሰብ ነው። ማጣቁም አብዱላህ ጋር አብሮ የነበረ ግለሰብ ነው። ምናልባት ማጣቁ ሰዎች ማለት ነው። ይሄ አሁን ሙፍቲ እያሉ የሚጠሩት ተቀዳሚ ሙፍቲ በኢትዮጵያ ውስጥ ሙፍቲ የለም እያለ ራሱን እንትን የሚለው ግለሰብ ከአብዱላህ ጋር አብሮ የነበረ ግለሰብ ነው። ስለዚህ እንደዚህ አይነትን ኃይል ነው ዛሬ ታመምብን ብነ እያሉ እንትን የሚሉት ማለት ነው። በዚህ ሰው የሰበብ ስንት ሰው እንደሚጠም አስቡ። እና እንደዚህ አይነት ሰዎች ልናስጠነቀቃቸው ብሎም ያውም ከካፊር ጋር ሆኖ ማለት ነው። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም አንድ ካፊር መጣና ያ ረሱላህ ያኒ ያ ካፊር መጣና አብሮ ሙስሊሞችን ጂሃድ ሊያርግ ሲመጣ፣ ያ ካፊር ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ጊዜ ጂሃድ ሊወጡ ነበረ፣ ወደ ጂሃድ ሊወጡ ማለት ነው። ያ ካፊር ሰውዬ መጣ፣ አብሮ ጂሃድ ከሙስሊሞች ጋር ወጡ። ለሙስሊሞች ጋር አብሮ ሆኖ ሊዋጋ ማለት ነው። ምንድነው አሉት፣ ነቢያችን ሰለላሁ ዐለይሂ ወሰለም ያን ኢርጂዕ አሉ ኢና ላነስተዕን ብልኩፋር እኛ በካፊር አንታገዝም ተመለስ ነው አሉትኝ። እሱ ግን ከካፊር ጋር አብሮ ሆኖ ሙስሊሞችን ለማጥፋት የሚሰራ ሰው ነው እና ወላሂ ሐቂቀተን ልታፍሮ ይገባል። በተለይ እኽዋኖች፣ አላህ ስብሓንሁ ወተዓላ እንደዚህ ምታደርጉ ከሆነ አላህ ሀዘናችሁን በቅርብ ያርግላችሁ። ያው ታአዚያ እየላችሁ ትቀመጣላችሁ፣ ገንዘብ ሰበስባላችሁ፣ ሌላ ምንም ነገር የላችሁም። ይሄ የራሱ ንግግር ነው፣ የማንም ንግግር አይደለም። ወላሂ ነው የምላችሁ፣ ሐቁን ነው የምነግራችሁ። እኛ እነግራችኋለሁ፣ እነ እዝነት የላችሁም። ላ ወላሂ ከእናንተ እጅግ የበለጠ እናዝናለን፣ ግን ስለምናውቅ ነው ማን እንደሚታዘንለት፣ ማን እንደሚታዘንለት ነቢያችን ሰለላሁ አለይሂ ወሰለም አክወፉ ማ አኻፉ አልኡመቴ አልአኢመተል ሙድሊን ብሏዋል። ለኡመቶች የምፈራላቸው ቢኖር ኑሮ ጠማማ መሪዎችን ነው ብሏዋል። ጠማማ መሪዎችን ነው። አንዱ ጠማማ ይሄ ሙፍቲ የሚባለው ሰውዬ ነው፣ ሌላ ማንም አይደለም። ለእመቶች የምፈራላቸው ቢሆን ኑሮ ጠማማ መሪዎችን ነው ብለውናል። ስለዚህ እንደ አይነት ጠማማ መሪ እንደዚያ፣ ሱብሐነ አላህ ቃሉን ራሱ አስጠላኝ ልናገረው ማለት ነው። ስለዚህ ወንድሞች እወቁ፣ ወላ እና በራ እወቁ፣ እንደ አይነት ወደ ሽርክ ነው ወደ ቢዳ የሚጣሩ ሰዎችን ተጠንቀቁ፣ ልታውቁ ይገባል። እነ ዑመር ገነት የማት ወደ ሽርክ ሰው ልጅ ወደ ሽርክ የሚጠሩ ናቸው። ሽርክ ብሎ ማት የመጀመሪያው የሰው ልጅ ከአላህ ውጭ እንዲመለክ ያደረገ የቀብር ምልኮ ነው። ሌላ ማንም አለ ቀብር ላይ ሱሩጅ መብራት ማብራት፣ ቀለም ላይ ቀብር ቦታ ላይ ሶላት መስገድ፣ ቀብር ላይ ጀሱን መጠባት፣ ቀብር ላይ ቤት መገንባት፣ ያ ሁሉ የከለከሉት የሽርክ መደረሻ ስለሆነ ነው። ቀብር አሁንም እነዚህ

ስለዚህ መጀመሪያ ልታቁ ይገባል። ዲናችሁን እወቁ። እኔ እኮ የሚገርመኝ አንድ ነገር አለ። የትኛውን ተፍሲራ ጠርቶ ነው? የትኛውን ሐዲስ ጠርቶ ነው? የትኛውን ሙሐደራ ነው? የትኛው ቁጥባ ነው? እንደዚህ ምንም ጨረጭራችሁ። አህባሾቹ እናንተን ያክል እንኳን አልጨረጭሁም እኮ አህባሾቹ የእናንተን ያክል እንኳን አትንጨረጭሩም እኮ። ቴሌግራሙን ፌስቡኩን ከአንኑ አባታችሁ ይሞት ይመስል ነገሩም። አባታችሁ እኮ እንላ ምን አለው አባታቸው አለም እንዴ እንደዚህ አይነት አካል ነገም። እነዚህ በዚሁ እናስታውሳችሁ። ዑመር ኮንበልቻ ሲታመምም ተቀዳሚ ሐጂ ዑመር ኮንበልቻ ታመመብን እያላችሁ ፖስቶ መጭ